ዶሮአችን እንግዲህ ይህን ይመስላል። በዚህ መልኩ አልቋል። እንቁላላችንን ይኸው ያው አስራ ሁለት ብልት ባይሆንም ታፋና ግርግር አለ። ይህንን ይመስላል ማለት ነው። እንቁላላችን ጨምረን ወጣችንን ሰርተን ጨርሰን ይሄንን ይመስላል። አሁን እላወጣ ነው ማለት ነው። ቤተሰቦች አራት ከወጣ ይበቃል። ግርግሩ ታፋ ታፋውን ይህንን ይመስላል። ሞያይን እንዴት እንዳያችሁት ደግሞ አስቤት ያላችሁ ይሄን ይመስላል። ነገር እንግዲህ በዚህ መልኩ ሰርተን ጨርሰናል። ይሄ አይባችን ነው ፎቅ አቤና ሙሉ ለሙሉ ማስገብተሽ። ይሄ አይባችን ነው እንግዲህ ዳቦች ይሄ ደግሞ ዳቦ ሙያ፣ እንዴት አያችሁት? ይሄ ደግሞ እንጀራችን የጋገርነው እንጀራ ነው። እንደምታዩት ነው ቂጡ እንዴት እንደሚያምር ይ እንጀራ ሰበከቱን ነው ይባላል። ፋንድሻችን ነው። መጠጣችንም ጠላም ጠምቄ ያለው ይሄ ጠላ ነው። እነኛ ደግሞ ያው ምሬዳ ናቸው። ዶሬንም ጥብሴንም ይው ጥብስም ሰርቻለ። ያው ብቻ ሁሉንም በእንደዚህ አይነት መልኩ እንደዚህ አርቢቼ እንደምታዩት አርቢቼ ሰርቻለሁ ማለት ነው። መልካም በአለም ያለው ውድ ቤተሰቦች፣ ቆይ ሰላም አላርኳችሁ ሰላም ሰላም ውድ የኔ ቤተሰቦች እንዴት ናችሁልኝ? እንዴት እኔ አለሁላችሁ። በአለም በዚህ መልኩ እያከበርኩ እገኛለሁ እና ይሄንን ምሳ ያዘጋጀሁት ረከቦቴ፣ ይሄንን ሲኒውንም አሳየልኝ። ያው ገና ጨስ ጨስ አላደረግኩም። አሁን እንደዚህ ሲገባ ልበልበት ረከቦቴ ጋ ቆጥቆጥ ባንቺዬን እና ደውዬን ረከቦቴ ጋር ያቤታቸው እንግዲህ ደግሞ እያፈላሁ ተመልሼ እላችሁ እመጣለሁ። ይህም የበስላል ጀመን እረከቲ ወደ ቤተሰቦች አብራችሁ ይቆዩ። የተም ንዳት መልካም ልያለሁ ልም ጋ ይሁንላችሁ። እናንተ ጋር እያዘን እየበላን እየጠጣን ደግሞ ተመልሰን እንመጣለን። አብራችሁ ይቆዩ። ያው እንግዲህ እንደምታውቁት እየበላን እየጠጣን ተመልሰን እላችሁ እንመጣለን። ጠላ በነገራችን ጠላ ጠምቄ ነው

ጠለ ያሰክራ ላይ ለእኛ ነው እንግዲህ ፋሲካን ይህንን በሚመስል መልኩ እኔና እሷ እያሳበርን እንገኛለን። ሌላ ሰው የለብንም እንግዲህ ሌላ ሰው የማቅረባችን የለም። ኢትዮጵያኖች አሉ ግን አይፈቅድላቸውም፣ እዚህ ገጠር ስለሆነ አስቸጋሪ ነው እና የመጣው

ሴትዮችን ናት እንግዲህ ወይ ነው። ሴትዮችን መታ እየመረቀችን ነው ሳንሰጣቸው እንደበቁ ነው። ለጀበር ምሳቸውን በልተዋል። እኛ በልታ ስንጨርስ ደግሞ ዶሮ ወጥቷል። ዶሮ ወጣችን ይወዱታል። በስመ አብ ወወልድ ወመንፈስ ቅዱስ ይተባባከ ይሁን። ጠላችን ባን ችርስ። እኔ እና እሷ ችርስ ተብሎ እኮ አይቀመጥም። ይጎረጨን ሰው ምን አስበሽ ነው ያሰክራል። አንቺ ግን ሞቅ ያረጋልበት እትላለኝ። ደሞ ችርስ ብለናል። ወደ ቤተሰቦች ችርስ ብያቸዋለሁ። ወይኔ ጦርነቱ! ዛሬ ተኩስ አለ። እንግዲህ በተኩስ መሀል የሱስ ስም ይሰማልከኝ። ቪዲዮ ላይ ከተሰማችሁ ምንድን ነው? አውሮፕላኑ እየሄደ ነው። ታክሱ ነው ድምፁን ከሰማችሁት፣ ይሄ ሙያ የተደብቆ ነበረ ለምትሉት እንኳን አደረሳችሁ። የኝ በል በመሀል አይቤ እራሱ ልዩ ነው። ማርያምን ዋው።

ሙአፈሰች ይህንን መስራ በዓላችንም በዚህ መልኩ ፋሲካን እያከበርን እንገኛለን። በድጋሚ እንኳን ለጌታችን ለመድኃኒታችን ለትንሳኤው በዓል አደረሳችሁ አደረሰን። የዓመት በነን

ይለያል የመዳብ ቀማሙት እንጀራ እየጋገራችሁ ብሉልኝ። የሚገዛው እንጀራ የምሬ ነው ብላችሁ ሁለቷን በአንድ ተጣጣቆ አይላቀቅም ትይ አራት እንጀራ ነው እንደምታውቁት የሚሸጠው እንጀራ፣ አንድ እንጀራ ተብሎ ማለት ነው። ሁለቱም ባንድ ሁለቱም ባንድ ነው የምንበላው። ደሳለች የመረረኝና መጋገር ጀመርኩኝ እኔ ነኝ ያለ እንጀራ ነው የሚወጣው። በቀጣይ ደግሞ አሰራሩን አሳያችኋለሁ። ይለያል

ልዩ ነው። ዋው። የጠላ አጠማመቁንም ከሰው የቀሰንኩት ሙያ ነው። እንደምታዩት እንግዲህ እና አሳያችኋለሁ ለወደፊት አጠማመቁን። ንገሪኝ ካላችሁኝ አጠማመቁን ኮሜንት ላይ ጻፉልኝ። አጠማመቁን እንዴት ነው ብላችሁ መጠየቅ የምትፈልጉ ወይም ማወቅ የምትፈልጉ ካላችሁ በቀጣይ ደግሞ እንዴት አርግቼ እንደጠመቅኩት እሹ ክላችኋለሁ። በመዳም ጓዳ ያላችሁ ማለት ነው እና ወደፊት የባህላችን ጠላ ያ መግባር ሽታው በነገራችን ላይ ጠላ ጠላ እና ጠላ ጠላ ሲል ቤቱ ዶሮ ዶሮ ሲል ዳቦ ሲኖር በጣም ደስ ይላል። ይሄ ከሌለ በቃ በዓሉን በዓል አያስመስለውም። የኢትዮጵያ ድማቅ ታቆታላችሁ እና እዚጎረችቁ መላላ አውርተሽ እንኳን ብጫርሽ ለምትሉት

በዚህ ተኩስ ማን ሞትም? ዝም በይ፣ የሰዎቻችን ድምጽ ነው። ከገባባቸው ምንም አደርጋችኋለሁ። በረንዳ ላይ ናቸው ና ት ይላሉ። በነገራችን ላይ የእነሱን በዓልና የእኛም በዓል በአንድ ነው የዋለው እና እነሱ እያከበሩ ነው በሙዳቸው እኛም እያከበርን ነው በሙዳችን። ከለላችንን ጠብቀን ነው የምናከብረው። ምንም አረግ አይቻልም። ባህላችን ይለያያል። የነሱ ነው እኛ ግን፣ ለዛ ነው። ሴትዬ በጣም ዶሮ ትወዳለች። ዶሮ ወጥ ሰጥቻት ትመጣለሁ። ዶሮ እና ዳቦ ዶሮ በዳቦ ነው የምትበላው። በእንጀራ አትበላም እና እሰጣታለሁ ማለት ነው። ትበላለች። አሁን እንግዲህ በልተራ ላይ ጠገብኩ ግን የተማራክ ይሆናልሽ እያላችሁ ኮምንቱልኝ እናንተም ባላችሁበት መልካም ባል ሆናላችሁ። ብዙቻችሁ ማታከብሩ ይበዳል፣ ጓዳ ልጆች አላችሁ የምታከብሩበት ቀን ይመጣል። አይዟችሁ፣ አይክፋችሁ፣ ስትለምዱ ታከብራላችሁ። ልክ እንደዚህ አንዳንድ ቤት የማይመቻችበት ቤት አለና እንግዲህ አይፋችሁ፣ ሆዳ አይባሳችሁ እና ጓዳ ታገኙታላችሁና እንዳትጋቱ ማለትን አወዳለሁኝ። ደግሞ ቡናችንን እየጠጣ ዳቧችንን እየቆረስን እንገናኛለን። ሰላማችሁ ይብዛልኝ፣ እወዳችኋለሁ እና ይሄን ይመስላል በዓላችን። አያችሁት እንግዲህ፣ በወይኔ ብርጭቆ ነው። ክዳን ስለሌለው በሳንታ ከድኛው ነው። አይን ይመስላል ከለሩ። አወዳችኋለሁ መልካም በዓል ይሁንላችሁ። ከሪጋ ቻው። ቡናችንን እየጠጣን እና ደግሞ ዳቧችንን እየቆረስን እንገናኛለን። ሰላማችሁ ዛልይ